ኢትዮጵያ የዓለም የገንዘብ ስርዓት በማደግ ላይ ያሉ ሀገራትን ዘላቂ ልማት ታሳቢ ያደረገና ፍትሐዊ እንዲሆን ጥሪ አቅርባለች። የገንዘብ ሚኒስቴር አህመድ ሽዴ ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ጎን ለጎን እየተካሄደ በሚገኘው 114ኛው የቡድን 24 ስብሰባ ላይ ተሳትፏል። የቡድን 24 አባል ሀገራት በቡድን 20 የጋራ ማዕቀፍ መሰረት የዕዳ ሽግሽግ ሂደት ተግባራዊ እንዲደረግ ያቀረቡትን ጥሪ ወቅቱን የጠበቀ መሆኑን አስ አስመልክቷል የምስራቅ አፍሪካ የበረሃ አንበጣ መቆጣጠሪያ ድርጅት የሚኒስትሮች ምክር ቤት ሰባኛው ዓመታዊ ስብሰባ በቢሾፍቱ ከተማ እየተካሄደ ነው። መድረኩ በኢትዮጵያ አስተናጋጅነት አስተማማኝ ድንበር ዘለል የሰብል ተባዮች መከላከል ሥራ ለቀጠናዊ ምግብ ዋስና መረጋገጥ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በፈረንጆቹ በ1962 በአዲስ አበባ በተፈረመ ዓለም አቀፍ ስምምነት በምስራቅ አፍሪካ ተባይን ለመከላከል የተመሠረተው ድርጅቱ በአሁኑ ወቅት ኢትዮጵያን ጨምሮ ዘጠኝ ሀገራትን በአባልነት ይዟል። የኢትዮጵያ መገናኛ ብዙሀን ባለስልጣን የመገናኛ ብዙሀንን አቅም ለማሳደግ በሚል ያቋቋመው የሚዲያ ልህቀት ማዕከል በይፋ ስራ ጀመረ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንዳሉት በሰላም በመልካም አስተዳደር ዘርፍም ሆነ በኢኮኖሚ ጉዳዮች ላይ ወቅታዊና ትክክለኛ መረጃ በማቅረብ መገናኛ ብዙሀን ሚናቸው እየጎላ ነው። ሚዲያዎች ለማህበረሰብ እድገት የራሳቸውን ሚና በመጫወት የኢትዮጵያን እድገት ለማረጋገጥ የድርሻቸው መወጣት አለባቸው ብሏል።